ማህሌት አሁን ላይ ዝናን እኔ ሉላ ነኝ በማለት እንግዲህ ራሷን በሉላ ቦታ ተክታ ዝናን የራሷ ለማድረግ እንዲሁም ደግሞ ከሱ ልጅ ለመውለድ እየሞከረች ነው። ይሁን እንጂ ዝና አንችማ ሉላ አይደለሽም ዞርበይልኝ እያለ ሲገፈትራትም ነበረ። ዝና ስለሰከረ ይህንን አጋጣሚ በመጠቀም እንግዲህ የምታደርጋቸው አንዳንድ ትዕይንቶች አለ። እንዲሁም ደግሞ የዝናን ስልክ ራሱ በመውሰድ ከኪሱ ልት ከፍት የሱን ፓስወርድ እየፈተሸች እያለ ብድግ ይለባታል። ማለት ለምንድን ነው የዝናን ሞባይል ካወጣቸውም በኋላ አንዳንድ ነገሮችን መፈተሽ የፈለገችው? ምን ቢይዝባል ነው ዝና? ምናልባት የያዘባት ትልቅ ነገር አለ ወይስ፣ ደግሞ ስለ ዝና የማታውቃቸው ሚስጥሮችን ለመፈለግ ይሆን? ይሁን እንጂ ዝና ምንም እጅ አልሰጠላትም። እንደዛ ተዝለፍለፈው ቢሰክርም እንኳን ራሱን ያውቀ ስለነበረ እጅ እየሰጣትም አልነበረም። ዞር በይልኝ በማለትም እንግዲህ ሲገላምጣት አይተናል። በሌላ በኩል እንግዲህ ያ መድብል የሚባለው ትኩረቱን ከቅድስት ላይ እያደረገ ነው። ይበልጥ ደግሞ በቅድስትና በብሩክ ያለውን ግንኙነት አጥብቆ ጠያቂ ሳይሆን አይቀርም። ለምን መድብል የሚባለው እንደሚታየው ከሆነ ቅድስትን እንግዲህ በጣም አትኩሮ እያያት ነው። ቅድስት የነገር ምንም እያስመቃች አይደለም። ይሁን እንጂ የሚፈልጋት ይመስላል ቅድስት እንግዲህ ራስሽን ብትጠብቅ እየተሻለ ነው። ያው ለብሩክ አልሰጥም ብለሽ እንግዲህ ያው ለመድብል ሰጠሽ እንዳትዋረድ ማለት ነው። በሌላ በኩል እንግዲህ ቅድስት ቤት እያጸዳች እያለ በደም የተነከረ ቲሸርት ታገኛለች። ያንን ቲሸርትን በማግኘት እንግዲህ የብሩክ ይሆናል በማለት በጣም ስትርበተበትና ስትደነግጥ አይተናታል። ይሁን እንጂ ምሳሌ ምሳሌ እያለች እንግዲህ ምንም የማታውቀውን ሕጻን ልጅ እየጠራች ይህ ነገር እንዴት ሊሆን ቻለ? እንዴት መጣ? በማለት እንግዲህ ያንን በደም የተነከረ ልብስ ስታየው እንዲሁም ደግሞ አንዳንድ ነገሮችን ስታደርግ ነበረ። ምሳሌም እንግዲህ መጣችና እንዴ ምንሆነች ነው ቅድስት በማለት ጠይቀቻት። ይህ ቲሸርት እኮ ያ ባለፈው ላይ ያው ታምሚ ሲነስረኝ በነበረበት ሰዓት እኮ አፍንጮይ ላይ እያደረግሽው ነው። በዛ ላይ ደግሞ የአባዬ ቲሸርት ነው በማለት ቅድስት እራሷን እንድትረጋጋ ታረጋታለች። ነገር ግን ምሳሌ እንደዛ ባትላት ቅዱስት በጣም ደንግጣ ነበረ የምትቀረው። ወደ ራሷን መለስ ነው ያለችው። ልክ ነሽ፣ ምናልባት እኮ በዛ ቀን ሳላነሰው ቀርቻ ነው። በቃ አምጪው በማለት ነበር ልብሱን የወሰደችው። እንዲሁም ምሳሌ ስትይዘው በጣም ደንግጣለች። ምሳሌ አሁን ላይ አባቷ ወደ ውጭ ሀገር እንደሄደ ነው የምታውቀው። ሌላ ምንም የምታውቀው ነገር የለም። በሌላ በኩል ያ መድብል የሚባለው የማህሌትን ቤት እያፈላለገ ይገኛል። በዚህም የተነሳ ዳጣ ይዘው ሄዳለች። እንግዲህ ቤቷ የት እንደሆነ እና ከኤፍራታ ጋር እንደምትኖር ነግረው ስለነበረ እኔ ይዣ ሄዳለሁ በማለት ካፌ ድረስ እንግዲህ ወስዳ ከኤፍራት ጋር አገናኝታለች። ማሌትም እስካሁን አላገኛትም። ማሌትም እንግዲህ ከዝና ጋር ስራዋን እንደቀጠለች ነው። እንግዲህ ያ መድብል የሚባለው ኤፍራታን ለሁለቶችም እንድትሰራ ጠርቀም ያለ ገንዘብ ከፍሏታል። ኤፍራታ እድል የሚመጣው አንድ ጊዜ ነው። ይህንን እድል ደግሞ ልትጠቀምበት የሚገባው አሁን ነው። አሁን ማሬት እና ዝና የሚያወሩትን እያንዳንዱን ነገር ስትሰሚ፣ እንዲሁም ደግሞ ስትጠያይቂ ትመጭና ለኔ ትነግሪኛለሽ። ደግሞ በነጻነት ስራሽ ይኸው ገንዘብ በማለት ለመጀመሪያ ገንዘብ የሚሆን ከፍሏታል። ገንዘቡም ይሄ ነው የሚባል አይደለም፣ በብዙ ቁጥሮች የተመታና የታጀበም ነበረ። ኤፍራታም እየተርበተበተችም ቢሆን ያንን ገንዘብ ወስዳ ደብቀዋለች። ለማህሌት የነገረቻትም ከመድብል ጋር እንደምሰራ እንዲሁም ደግሞ ያ ብር እንደሰጣት ለማንኛውም በዚህ ስራሽ ከተስማማሽ ተስማማሽ በቀጣይ ደግሞ የሚከፈልሽ ከዚህ የበለጠ ስለሆነ ለማንም መናገር የለብሽም በማለት መድበልም ከዛ ካፌ ዞር ይላል። ዳጣም እንግዲህ ያደፋፈረቻት አንቺም ይህን እድል ተጠቀሚበት በማለት እንግዲህ አሁንም ደገመችላት። ይሁን እንጂ ዳጣ ከዚህ ጉዳይ መግባት አልፈለገችም። በአሁኑ ሰዓት እኔ ደስተኛ ነኝ። ቡራ መጥፋቱ ቢያሳዝነኝም እኔ ቤተሰቤን ስላገኘው መሞት አልፈልግም፣ መኖር እፈልጋለሁ። ለዘመናት ስናፍቃቸው የነበረው ቤተሰቦች አሁን ላይ ስላገኘኋቸው ተደስቼ ነው መኖር የምፈልገው እንጂ በጭንቀት አንኖርም፣ በማለት እንግዲህ ለዳጣ እንዲሁም ደግሞ አብራት ያሉ ሰዎች ስትናገርም ነበረ። ያ ብሩክ እንዲሁም ሌሎቹ የቤቱ ጉዳይ ከንክኗቸዋል። እንዴት ይህ ገንዘብ አልተሸጠም? የት ነው እሱ ያለው የሚለው ደግሞ ጥያቄ ሆኖባቸዋል። ይህንን ነገር ሊፈታልን የሚችለው እሱ ነው። በመጀመሪያ ደረጃ ማድረግ ያለብን ብሩክን ፈልገን በማግኘት ነው በማለት ሁሉም በየበኩላቸው እንግዲህ የሚያደርጉት ፍተሻ እንደቀጠለ ይገኛል። ሞገስም ቢሆን እየፈለገ ነው በራሱ በኩል። በሌላ በኩል ደግሞ ዝና የሚባለው እያሳደደው ስለሆነ ለመፈለግ እንኳን ተቸግሮ ያለበት ሰዓት ነው። እንግዲህ ያቺ ሉላና ሞገስ ከአንድ ላይ ቁጭ ብሎ ከሚኖሩባት ክፍል ለምን አታገባኝም? ለምን አብረን አንወጣም? የምትልጅ ጠይቀዋለች። ሉላ እኔ ከአንተ ጋር እጅ ለእጅ ተያይዤ ስሄድ በጣም ነው የምደሰተው። በዛ ላይ ደግሞ አንተ ማግኘቴ ማግባቴ እድለኝነት ነው እንጂ ሌላ ምንም አይደለም። እና ለምን አታገባኝም ብለዋለች። ሉላ ምንም እንኳን ያንን አውሬ የመሰለ ባሏን ጥላ ብትኮበለልም ሞገዝ ሞገስ እንዴት አድርጌ ነው ከዚች ልጅ ጋር መኖር ያለብኝ የሚለውን እያሰበ እንግዲህ ነው ማለት ላይ ተገኝቷል ማለት ነው። እንግዲህ ነገሮቹን ቀለል እያደረገችልን ነው ብያህ ነበረ። ዝና መቼማ አይፋታንም እዚህ ከሀገር ካልወጣም ደስታ የለም ሰላም የለም ብላለች። ሞገስ ደግሞ ተወልጄ ባደኩበት እሱን ማፈረች አገሬን አልሸሽም በማለት እንግዲህ እስካሁን ወደ አገር ለመውጣት ምንም አይነት እንቅስቃሴዎችን አላሳያትም። ለማንኛውም እስኪ ዛሬ ወጣን ብለን ነፋስ እንቀበል፣ አየር እንውሰድ በመባባል እንግዲህ ወደ ካፌ አምርተዋል። ወደ ካፌ ከሄዱም በኋላ እኔ ምልህ ሞገስ ለምን ዳጣኗን ጠራትም ከዚህ በማለትም ሉላ ሞገስ ነኝ እንግዲህ ዳጣን እንዲጋብዛት ወደዛ ካፊ ተጠይቀዋለች። ሞገስ ለማምጣት ደስተኛ ቢሆንም ግን ደግሞ አሁን ኬክ እንጋብዘኝ ወይም ደግሞ ጋብዘኝ ብለሻል። በዚህ የተነሳ ደግሞ በእርግጠኝነት ከኤቲኤም ብር አውጥቼ እስከምመጣ ሌላ ነገር ነው የሚከተለን። ምክንያቱም ስልክን የሆነ ነገር አድርጎታል መሰለኝ እና ኤቲኤም ውስጥ ከሄድኩኝ እርግጠኛ ነው ዝና ያገኝናል እና አንሄድም ኬክ እንግዲህ እንጥለብ ካለን ገንዘብ ስለሌለን ዳጣን እንጠብቃት እና እሷ ስትመጣ አብረን እንበላለን፣ በማለት ዳጣን ይጠብቋታል። ሉላም እንግዲህ በሀሳባ ትስማማና እሺ ትላለች። ከመጣችሁም በኋላ እንግዲህ ታዲያስ እንዴት ናችሁ? ኬክ እንዴት ነው ነይ እንጋብዝሽ ብላችሁ እኮነ ያመጣችሁኝ ይታል እለላችኋለ ማለት ነው አጅሪት ሰላም ካለቻቸው በኋላ እነሱም እንግዲህ ምንም ችግር የለውም ያው አንቺን እየጠበቅን ነበረ፣ በማለት እንግዲህ ያዘዙትን ኬክም እንዲጋብዟቸው ወይም ደግሞ እንዲያመጡላቸው ያደርጋሉ ማለት ነው። ካመጡላቸው በኋላም ኬካቸውን እየበሉ ይገኛሉ። ዝናም በበኩሉ እንግዲህ እንዴት፣ እኔ እኮ ስንት ሰው ማድረግ የምችል ሰው ነኝ፣ ስንት የጠፋ ነገር ፈልጌ የማላጣ ሰው፣ ዛሬ እንዴት ልዋረድ፣ እንዴት ልሸነፍ? እኔ ዝና ያበበ ደምሳሌ ሚስቴን ተቀማው፣ ተዋረድኩ፣ ክብሬ ዝቅ አለ እያለ በጣም ሲያስብ ነበረ። ዝና እንግዲህ በመጀመሪያ ብሩክ ያ ጠፈጠፈኝ መንገድ ላይ ደበደበኝ፣ ክብሬን አዋረደው። የመጀመሪያው ክብሬ በእሱ ተነጠቀ። እንደገና ደግሞ ሚስቴን መመለስ አቅቶኝ ይኸው ጎዳና ለጓዳና እየተሽከረከርኩ እገኛለሁ። ታዲያ ከዚህ በላይ ውርደት እንዴት ነው? አባቴ ቢሰማ በእርግጠኝነት ጭንቅላቴን ብሎ ነው ከዚህ ዓለም የሚከላክለኝ። እንዲህ አባቴ ኮ ሲያሳድገኝ እንደዛ አልነበረም። ከዛ ወንድሙን ደግሞ ሲገላገል፣ አሁን ደግሞ ይህ መድብል የሚባል ሰው መጥተው ደበደበኝ መንገድ ላይ። ታዲያ የቱጋ ነው ክብሬ? ክብሬንማ ማስመለስ አለብኝ እንጂ አሁንም እኔ ዝና አይደለሁም ብያለ ይፎክራል። እንግዲህ ሚስቱን ማምጣት አቅቶታል። ከዛ በተጨማሪ ጉራ ብቻ ሆኖ ስለታየው እንግዲህ የሚናገራቸው እያንዳንዱ ነገሮች እንዲሁም ደግሞ ተሰምቶታል። ግን የት ብትደበቅ ነው ላገኛት ያልቻልኩት ስንት ነገር ጠፍቶ እያገኙ እሷ ይህ ብትደበቅ ነው የሚለው ደግሞ የአይምሮ ጥያቄ ሆኖበታል። ድብቅ ምስጢር ማወቅ ያልቻለበት ከዚህ በኋላ ማ እኔ አልገላገልም በማለት ነበር እንግዲህ ወደ መጠጥ ቤት የሚያመረው። ሁሉም ነገር ከተደራረበበት በኋላ ራሴን ፈታ ላድርግ በማለት እንግዲህ ለብዙ ጊዜ ይህንን መጠጥ ትቶት የነበረው ሰው ዛሬ እራሱ ሄዶ እየተጋታ ይገኛል። ከዚህ በፊት እንግዲህ ሞገስን ነበር የሚያስጠጣው በንዴትም በብስጭት ዛሬ ግን ዝና ራሱ ሄዶ እየጋታ ይገኛል። ማህሌትም እንግዲህ ከኤፍራታ ጋር ከተመለሰች በኋላ አንገቷን እንቅ አድርጓት ስለነበረ ዝና ለምን ተናገርሽ ብሎ እኮ አንቆ ሊገላኝ ነበርም አላለቻትም። ዝና እንዳትናገሪ ብሎኛል፣ መናገር አልነበረብኝም በማለት ጉዳዩን ደብቅ ምስጢር አድርጋ ለማቆየት ሞክራለች። ኤፍራታ የተቻለችውን ወይም ደግሞ የቻለችውን ነገር ሞከረች እንግዲህ፣ ልክ እንደ ድሮ ለስለስ አለችላት፣ ተቆጣች፣ አትቅረቢ ያለች ምን አለች። ነገር ግን ማህሌታችን የትፈንገች ለትልላት አልቻለችም ማለት ነው። ምንም የነገረች ነገር የለም። ኤፍራታም እንዳይነቃባት ዝም ነበር ያለቻት፣ እንደተለመደው። ለማንኛውም ይህንን ሰው ባትጠጊው፣ እንዲሁም ደግሞ ያን ያክል ባታሚ የተሻለ ነው በማለት ተነግረዋለች። ካሁን በኋላማ እንዲሁም የልጅናት ነው የማደርገው፣ በቃ ልጅ ወልዳለሁ ስትል ደግሞ ማህሌት በጣም ገራሚ ሰው ናት። ኤፍራታም ይልቅ ይህንታይ እና ስለ ቤቱ ጉዳይ ምን አሰብሽ ትላታለች። እሱንማ እንዳልኩሽ ነው፣ ገና ብዙ ነገር አለው። ቆይ ግን ይሄ ዝና ስለ ብሩክ የሚያውቀው ነገር አለ? መጥፋቱን ሰምቷል? ስትላት አዎ ትላለች። ሲጀምር በዝናች የሚሸነፍ አይደለም ብሩክ እኮ በጣም ትልቅ ሰው ነው፣ እንዲህ ጀግና ነው እያለች ማሞገስ ጀምረች ማሌት። በሌላ በኩል እንግዲህ ዝናም ከጠጣ በኋላ ወደ ቤት ነበር ይዘው ሄደች ማሌት እና ኤፍራታ ደውላ ከእሱ ጋር ነኝ ያለሁት፣ በጣም ደስ ብሎኛል። በቃ ዛሬማ የምፈልገውን ነገር አድርጋለሁ እያለች እንግዲህ ለእህቷ ትነግራታለች ማለት ነው። ኤፍራሷን በጣም እንግዲህ ይሳካለች እያለች የውሸት ማዕበል እየደረደረችላን ነው የሆነ እንጂ ማህሌትም መኝታ ክፍል ሆነው እንግዲህ አንድ ላይ ሆነው እየቀሹ እያለ ስልኩን ታወጣዋለች። እንግዲህ ሞገስ እና እንዲሁም ደግሞ ሉላ ዳጣም ኬካቸውን ከበሉ በኋላ ዋዘነጥ እያሉ ነበር፣ ልክ እንደ ልደት ማለት ነው። ኬኩን ፊታቸው ላይ ሲቀባቡትም ነበር። በሌላ በኩል እንግዲህ በጣም ተደስታለች ዳጣ ፍቅር ምንድን ነው እያለች እነሱን ስጠይቃቸው ነበረ። ያ ናታን የሚባለውን ለምን አጠብሾ ሚላታል ሞገስ በእርግጥ እሱ መልካም ሰው ነው እያለችም ነበር። ሎላም እንግዲህ ያው ስለ ፍቅር በቃ ቀረብ በየትላታለች። እንግዲህ ዳጣ እውነት እኔ ግን አፈቅራለሁ እያለችም ነበር። ዝናም እንግዲህ ተነስቷል። ስልኩን ሳከፍትበት እንግዲህ የዛሬው ቪዲዮችን ይህን ይመስላል። ወደፊት ደግሞ ምን ሊከሰት ይችላል? በቀጣይ ቪዲዮ አብረን የምናይ ይሆናል። መልካም ጊዜ።